አማኝ መሆን የእግዚአብሔር ልጅ መባል ስለሆነ ልጅነት ወራሽነትን ስለሚያስከትል ሰማይ ምድር ለአንድ ላመነ ሰው ሀብቱ ነው። ላላመነ ሰው ደግሞ ሁሉ ሀብቱ አይደለም ማለት ነው። ከዚህ በኋላ ነው እግዚአብሔር በነቢያቱ ትንቢትን አናግሮ ሰው ሆኖ እንደገና ያጠፋውን የሰው ልጅን መልክ ለመመለስ በቀራንዮ ተሰቅሎ ሙቶ ተነሳ ብለን የምንተርከው ማለት ነው። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ከደቀ መዛሙርቱ አንዱ ቶማስ የመጣበት ቤተሰቡ ሰዱቃዊ ነው። ሰዱቃዊያን ማለት ሰው ከሞተ በኋላ አይነሳም የሚሉ ናቸው። የተዘራ እህል ጌታችን እንዳስተማረው ከፈረሰ በኋላ እንደገና ይበቅላል አይደል? ያፈራል። የተላጨ ፀጉር እንደገና ያበቅላል ያድጋል ያለመልማል የተቆረጠ ጥፍር መልሶ ያድጋል የጠለቀች ፀሐይ መልሳ ትወጣለች አይደል የመጣ ጨለማ መልሶ አልፎ ብርሃኑ ይመጣል አይደል ይሄ ሁሉ ከሞት በኋላ ህይወት እንዳለ ያስረዳል ብለው ሊቃውንት ይተረጉማሉ እንደውም በመዝሙረ ዳዊት ላይ ያለውን ሲተረጉሙ ወውስተ ፀሐይ ሤመ ጽላሎቶ ይላሉ እግዚአብሔር የትንሳኤ ሙታንን ምልክት በፀሐይ አደረገ ማለት ነው በምን አደረገ አልኳችሁ? በፀሐይ የምንን ምልክት አደረገ? የትንሳኤ ሙታንን ምልክት በፀሐይ አደረገ። እንዴት አድርጎ? ፀሐይ መጀመሪያ ጠዋት ሲወጣ ሰው የመወለዱ የመፈጠሩ ምሳሌ፣ ፀሐይ በዚህ ዓለም ሲያበራ መኖሩ ሰው በዚህ ዓለም ተወልዶ ቤት ንብረት ይዞ በወደደው ህይወት የመኖሩ ምሳሌ፣ ኋላ ማታ ፀሐይ ስትገባ የመሞቱ የመቀበሩ፣ መልሳ ደግሞ ስትወጣ የመነሳቱ ምሳሌ ነው ብለው ሊቃውንት ተናግረዋል። ሰዱቃውያን የሚባሉት ግን ይሄንን የማያምኑ ናቸው። አስቸጋሪ ነው። ሰው እንደ ሞትኩ እቀራለሁ አልነሳም ካለ እሱ ክፉ ነው የሚሆነው። ደግሶ ቢያበላ ያለውን ቢያካፍል ከሞት በኋላ ያለውን ህይወት ተስፋ አድርጎ ነው። ከሞት በኋላ ህይወት የለም ካለ በዚህ ዓለም እጅግ ክፉ ነው የሚሆነው። እንደዚህ ከመሆን አምላካችን በቸርነቱ ይሰውረን። ጌታችን ኢየሱስ ክርስቶስም ለቅዱስ ቶማስ በርካታ ትምህርቶችንና በርካታ ሙታን እንደሚነሱ ተአምራዊ ምልክቶችን አሳይቶት ነበር። ሐዋርያት ጌታችንን አገኘ ነው ብለው ነገሩት ይላል። እሱ ግን ጌታችን ኢየሱስ ክርስቶስም ለእነርሱ በዕለቱ ማለት ነው በዕለቱ በገሊላ በተገለጸበት ጊዜ አልነበረምና። ያልነበረው ለምንድን ነው? ፍርሃት እኮ ነው። በዕለተ በዕለተ ሐሙስ ያ ፍቅር የተፈተነበት ቀን እነ ኒቆዲሞስ ብቻ የተገኙበት፣ እናታችን ድንግል ማርያም ከዮሐንስ ጋር የተገኘችበት ቀን እመውት ምስሌከ ወኢይክህደከ፣ ካንተ ጋር ሞታለሁ እንጂ ምን ነበር ያለው ቅዱስ ጴጥሮስ? ካንተ ጋር ሞታለው እንጂ አልተውህም ብሎ ነበር አይደል። በዕለተ ዓርብ ትቶት ተበተነ። ቅዱስ ቶማስም ከነዚያ መካከል እንዳንዱ ተበትኖ ነበር። አንዳንድ ጊዜ እንደዚህ ነው፣ የታወቀ ነው። ፍቅር እንደዚህ ይፈተናል። የቤተ ክርስቲያን ፍቅር ብዙ ጊዜ ይፈተንብናል፣ በስሜት በተገፋፋል ጊዜ። በሁላችንም ሕይወት ያለ ነው ይሄ። የህግጋት ፍቅር ይፈተናል፣ በስሜታችን ማለት ነው። ይሄ ህግ ቢሻር ችግር የለውም እንላለን። የፍቅር መፈተን ነው እግዚአብሔር የማያውቀው የለም እንላለን። የፍቅር መፈተን ነው። በዕለተ ዓርብም እንደዚሁ ነው። እንደዚሁ እና አልዓዛርን ሲያስነሳ አይተው ከልብ ወደውት ነበር። ውሃውን ወይን ሲያደርግ አይተውት ከልብ ወደውት ነበር። የሚያስገርፍ ሲመጣ ግን ተፈተኑ ሁሉም ማለት ነው። አስቸጋሪ ነው። በአባባሉ በእኛ ሀገር አባባል ክፉ ቀን አይምጣ ምን እንዳታጣ ነው የሚባለው ዘመድ እንዳታጣ ይባላል። እግዚአብሔር ክፉ ቀን ይሰውረል፣ በቸርነቱ ይሰውራል። ቅዱስ ቶማስ ከመምጣቱ በፊት ስሙ ዲዲሞስ ነው የሚባለው። ዲዲሞስ ማለት ጨለማ ማለት ነው። ቶማስ ማለት ደግሞ ፀሐይ ማለት ነው። ጨለማ ከመባል ብርሃን ፀሐይ ወደ መባል ስሙን የቀየረለት ጌታ ነው። እናት አባቱ ዲዲሞስ ይሉት ነበር፣ መንታ ተብሎ የሚተረጎመ ክርስቶስ ግን አይ አንተ ድድሞስ አትባልም ቶማስ ተባል ብሎ ስሙን ቶማስ ብሎ ለወጠለት። ስራውንም የክርስቶስ ሐዋርያ የዓለም ብርሃን የዓለም አባት አድርጎ ሾመው። ነገር ግን ተነስቷ ሲሉ ተጠራጠረ ማለት ነው። ከዚያ በኋላ ነው ጌታችን ቶማስ ባለበት ስብስብ ውስጥ በሳምንቱ ተገለጸላቸውና ቅዱስ ቶማስን እንዲህ አለው፣ ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኒ አግባው፣ ያመንህ ሁን እንጂ ያላመንህ አትሁን አለው ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። የቶማስ እጆቹ ወደ ጌታችን ወደ ኢየሱስ ክርስቶስ በጦር ወደ ተወጋ ጎኑ ገቡ ይላል። በዚህ ጊዜ ቅዱስ ቶማስ ምን አለ? እግዚኤ አምላኬ አለ፤ ጌታዬ ፈጣሪዬ ማለት ነው። እጆቹ የጌታችን የኢየሱስ ክርስቶስን ጎን ሲዳስሱ ከእሳት እንደገባ ጅማት ተቆማተሩ ይላል። መልሶ ቢነከው ደግሞ ትርትር ያለው እጁ ደህና ሆነለት ይላል። ይቺ ጎን የመለኮት ጎን ገቦ መለኮት ትባላለች። እስኪ ገቦ መለኮት በሉ የመለኮት ምንድን ነው? የሚባለው ጎን የጌታ ጎን ትባላለች። በአምላክነቱ ለመለኮት ቀኝ ግራ የለውም። በስጋ ማርያም ግን ገቦ መለኮት የመለኮት ጎን ተብላ ትነከራለች። በአምላክነቱ አይደለም። በምሉእነቱ ለእግዚአብሔር ወሰን የለውም። ከዚህ እስከ ሰማይ ድረስ ነው ምሉእነቱ አይባልም ለእግዚአብሔር ዓለማት ዓለም ሥላሴ ዛልብክም ዓለም ነው የሚለው ዓለም ዓለም ለእግዚአብሔር ዓለም አይሆነውም። እግዚአብሔር ግን ለዓለም ዓለሙ ነው። እግዚአብሔር በሰማይና በምድር አይወሰንም። ሰማይ ግን በእግዚአብሔር እጅ ይወሰናል። እናታችን ድንግል ማርያምንም ምንም የምናደንቅበት ምክንያቱ አንዱ ሰማይና ምድር እንደማይወስኑት እግዚአብሔር ተናግሯል። ሰማይ መንበረየ ወምድሪኒ መከሄድ እገሬ ነው ያለው። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት ብሎ ተናግሯል። ሰማይ ይወስነኛል፣ ምድር ትወስነኛለች አላለም። የድንግል ማርያም ማህፀን ግን ዘጠኝ ወር ከአምስት ቀን ስለወሰነው ቡሬት አንቲ ታብይም ሰማይ ወትከብር የምድር እንላታለን። ሰማይና ምድር የማይወስኑት በአንቺ ስለተወሰነ ከሰማይ ትበልጫለች፣ ከምድርም ትከብሪያለች እንላታለን። ስሙ ለዘላለም የተመሰገነ ይሆንልን። ስለዚህ በአምላክነቱ አይደለም ጎኑን ነካስን። ስጋን የተዋሃደ አካላዊ ቃል ምሉ ሲሆን ውሱን ስጋን ገንዘቡ ስላደረገ ቅዱስ ቶማስ የጌታችን የኢየሱስ ክርስቶስን ገቦ፣ ጎን ዳሰሰ። በዚህ ጎን ውስጥ ቅዱስ ቶማስ ተቃጠለ። ተጠራጥሮ ነክቶ ስለነበር ኋላ አምኖ ጌታዬ አምላኬ ብሎ ደግሞ መልሶ ሲነካው የተቃጠለው እጁ ደህና ሆነለት ይላል። ይቺ ጎን ምስጢራዊ ጎን ነች። የምንጠመቅበት ውሃ ከጎኑ ነው የፈሰሰው። ጌታ ፍጥረት ሁሉ ህያው የሆነበት ማየገቦ የተገኘባት ጎን በቅዱስ ቶማስ እጅ ተዳሰሰች ማለት ነው። ይችን ጎን ሊቃውን በኦሪት ዘፍጥረት ምዕራፍ ሁለት ላይ ካለችው ከአዳም ጎን ጋ ያገናኛታል። አላችሁ ምዕመናን እንደምን አመሻችሁ፣ የተማራችሁ ነው። እንዴት ነው ትምህርቱ፣ ይጠፍጣል? ይቀጥል? ይቺ ጎን ይቺ ጎን ቀድሞ አዳም ሔዋንን ሲያስገኝ በመተኛትና በመንቃት መካከል ሆኖ ሳለ እግዚአብሔር ከአዳም ጎን ምንን አወጣ ነው የሚለው መጽሐፍ? አጥንት አወጣ ይላል። ወመላ ስጋ መካና አጥንት አውጥቶ አጥንት ያወጣበትን ቦታ ስጋ መላት፣ እንዲሁም ስጋ ያለውን አጥንቷንም በስጋ አበጃጅቶ የአስራ አምስት አመት ቆንጆ አድርጎ ሔዋንን ፈጠረ ይላል። አዳም ሔዋንን ያስገኘው በመተኛትና በምን መካከል ሆኖ ነው? በምንቃት መካከል ሆኖ ነው። በመተኛትና በመንቃት መካከል ሆኖ ያስገኛት አጥንት ተበጃጅታ ማን ተባለች? ሄዋን። ሄዋን ማለት የምን እናት ማለት ነው? የሕያዋን ሁሉ እናት ማለት ነው፣ ሄዋን ማለት ነው። ጌታችን ኢየሱስ ክርስቶስም እንደዚሁ አዳም በመተኛት መካከል ሆኖ ሳለ ያችን አጥንት እንዳስገኘ በሥጋው ሞቶ እንዲሁም በመንቃት መካከል ሆኖ ሳለ ሔዋንን እንዳስገኛል፣ በመለኮቱ ግን ሕያው ሆኖ አንዱ ወታደር የጌታችንን ቅዱስ ጎኑን በጦር ቢወጋው ፍጥረት ሁሉ ተጠምቆ ሕያው የሚሆንበት እንደለፊደል ደምና ውሃ ከጎኑ ፈሰሰ ይላል። ያኛው አዳም በስጋ የወለደችንን ሔዋንን በመተኛትና በመንቃት መካከል ሆኖ እንዲያስገኘ፣ ይሄኛ አዳም ነው ኢየሱስ ክርስቶስ በስጋው ምውት፣ በመለኮቱ ግን ሕያው ሆኖ ተጠምቀን ሕያው የምንሆንባት ማየ ገቦ የጎኑ ውሃ አስገኘ ማለት ነው። ክብርና ምስጋና ለስም አጠራሩ ይሆንልን። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ሔዋን በስጋ ወልዳ ልጆቿን ለሞት ነው የዳረገቻቸው። ከሔዋን ተወልዶ ከሷ መድገም ነፃ የሆነ ከድንግል ማርያም በቀር ፍጥረት አልተገኘም ነበር። ከዚችኛዋ የሕያዋን እናት ከምትባለው ከጌታ ጎን ከፈሰሰችው ማየገቦ ተወልዶ ግን ለሞት የተዳረገ ፍጥረት አልነበረም ማለት ነው፣ አልነበረም። ስለዚህ ቅዱስ ቶማስ ይችን ጎን በእጁ ዳሰሰና እና ካለማመን ወደ ምን መጣ ነው የምንለው? ወደ ማመን መጣ ማለት ነው ስለዚህ ጌታ ያመንክ እንጂ ያላመንክ አትሁን ብሎ ጎኑን እንዲዳስሰው ዳስሰው አድርጎ ቅዱስ ቶማስን አስተማረው ማለት ነው ስለዚህች ጎን በርካታ የቤተክርስቲያናችን ሊቃውንት አስተያየት ሰጥተዋል ተርጉመዋታል። እለቱ ቅዱስ ቶማስን በዚች ጎ የቀደመው ነው። የዛሬው ደግሞ ሲታሰብ በክርስቶስ በጦር መወጋት፣ በችንካር በግርፋት መከራ መቀበልን ጥርጣሬ ያለው ሰው ቢኖር በአይነ ህሊና ወደ ቀራንዮ ሄዶ ይመልከት ማለት ነው ይመልከት የተወጋ ጎኑን። ይህ ክርስቶስ ቢነሳም የተወጋ እጁን የተቸነከረ እጁን የተወጋ ጎኑን እትራት የሚባለውን አላጠፋም። በእርግጥ በሊቃውንት አነጋገር ለምእመናን እንድረዳ አድርጎ ለመናገር ነው እንጂ ጌታ ጠባሳ አለበት ማለት አይደለም። ሲመጣም እንዘ መስቀሌ ይሐውር ቅድሜ ይላል። መስቀሉ በፊቱ በፊቱ እየሄደ አሰረቅናቱን ሳያጠፋ ይመጣል። ለምንድን ነው ይሄንን ያሳያቸው? ሰው እንደውም ተገርፎ ተደብድ ተባሰው ይሰውራል። ሰው ከፊት ከፊቱ ይመጣል። በቀራንዮ ሲገረፍ በቀራንዮ ተቀበለው የሚገልጹ እርጉማን ይህንን ሲያብራሩ ይሄ የድል አድራጊነት ምሳሌ ነው። የድል አድራጊነት ምሳሌ ነው። ይሄ ማለት ምን ማለት ነው? አንድ ንጉስ ወደ ዘም በጦር በጋሻ መክቶ በጦር ወርውሮ ያኛውን ንጉስ ድል ያደርግ ቆጥ ነው የሚመጣው? አይመጣም። ድል ያደረገበትን የጦር መሳሪያ ከፊት ከፊቱ እያሳየ ለሚያዩት ሰዎች ሁሉ ይሄው በዚህ ጠላቶችን እንድላደረጉ እያለ እያሳየ እንደሚመጣ ክርስቶስን ሞትን ክርስቶስም ሞትን ድል የነሳው በጭቃሩ ነው። ህማምን ድል የነሳው በመስቀል ላይ በመታመሙ ነው። የአዳምን ጥም የካሰው በመስቀል ላይ በመጠማቱ ነው። ስለዚህ የእጆቹ ምልክት ነፍስ ሳይወድ ዲያብሎስን ሞትን ድል የማድረግ ምልክት ስለሆነ ሲነሳ ያንን ሳያጠፋ አምላካችን ኢየሱስ ክርስቶስ ተነስቷል ማለት ነው። ሲመጣም በለተ ምጻት መስቀሉን ከፊት ከፊት እንዲሄድ እያደረገ አሚሃ ይርእይዎ ለወግእዎ የወጉት እያዩት እጁ ላይ የወጉት ጎኑ ላይ የወጉት እያዩት በለተ ምጻት መወጋቱ መቸኝ አድራጊነቱ ምልክት ስለሆነ ማለት ነው። ሶማስንም ተጠራጥሮ የነበረው ልቡን ያሸነፈለት በቆሰለው በጥራ በጎኑ ትራ መቁሰል መሸነፍ አይደለም የምንለው ለዚያ ነው። ይህንን ነው መተርጉማን የሚናገሩ። ይች ጎን የአዳም ተዘግታበት የነበረችው የቀድሞ ሀገሩ ገነት ተከፍታባታለች አለች። የህይወቱ ከስፋ ስለተገኝ ማለት ነው። ዛሬም ለተጠራጠረው ለቶማስ የህይወት በር የእምነት በርን ከፈታችለት ማለት ነው። ቅዱስ ቄርሎስ ዘእስክንድርያ ስለዚህ ስለ ጌታችን ስለ ኢየሱስ ክርስቶስ ጎን ሲያስተምር ሄዋን ከአዳም ጎን እንደተወለደች ቤተ ክርስቲያንም ከክርስቶስ ጎን ተወለደ ይችላል ሔዋን ከማን ጎን እንደተወለደች? ቤተ ክርስቲያን ደግሞ ከማን ጎን ተወለደች? ከክርስቶስ ጎን ተወለደች ማለት ነው። የጌታ ጎን የተጠሙ ምዕመናን ጠጥተው የሚረኩበት የህይወት ምንጭ ነው። ስለዚህ ቅዱስ ቶማስ ያላመነው ቶማስ እጁን ዘርግቶ ወደ ማን ጎን ነው ጠገ ያለው? ወደ ማን ጎን ጠጋ ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ታዲያ እኛ አንዳንድ መናምን ይላሉ ቁረቡ ስንላቸው በነፍስ ተጠምታችኋል፣ ቁረቡ ስንላቸው አይ ቆይ እኔ ለዚህ አልበቃም ይላሉ። ቅዱስ ቶማስ ያላመነ እንደነበረ ራሱ ጌታ ነው የነገረን። አይደል ያላመነው ቶማስ እጁን ዘርግቶ ወደ ማን ጎን ነው የተጠጋው? ወደ ጌታ የተጠማ ሰው ወደ ውዝ ነው አይደል የሚሄደው እንደዚህ እኮ ነው። ቤተ ክርስቲያን እኮ ነች ወንዝ። ስለዚህ ቅዱስ ተማስ ጠጋስ ተፈወሰ፣ አመነ። በነፍስ የተጠሙ ምእመናንም ወደዚህ እችጎን ይጠጉ ይገባል። የቤተክርስቲያን ክርስቲያን ትምህርት ይሄ ነው። እችጎን ማየት ይገባል። የረካን ከሆንን ያልተጠማን ከሆንንማ ወደዚህ እችጎን መጠጋት ምን ያስፈልጋል? ያለዚህ ጎን መወለድ ያለዚች ጎን ማመን የሚቻል ከሆነ ማለት ነው፣ አይቻልም። ያለ አዳም ጎን ሔዋን አለች እንደ የለችም። ያለ ክርስቶስም ጎን ክርስትና የለም፣ ቤተክርስቲያን የለችም። ስለዚህ ያላመንን እንዳልሆን ወደዚች ወደ ከበረች ወደ ጌታችን ወደ ኢየሱስ ክርስቶስ ጎን እንደ ቅዱስ ቶማስ በመንገድ ያገር ቢሆንም እንቀርብ ይገባል ማለት ነው። ቶማስ እኮ ተምሯል፣ ሦስት ዓመት ተምሯል። አልዓዛር ሲነሳ አይቷል። አምስት እንጀራ በርክቶ ለአምስት ሺህ ሰው ሲያጠግብ አይቷል። የለተር የሰዎችንም ሲያስነሳ አይቷል። እጅግ በርካታ ታምራትን ሲያደርግ ያየ ነው ቅዱስ ቶማስ፣ ግን አላመነም። እምነት በቀላሉ የሚመጣ አይደለም። አሁን እዚህ ያለው ሁሉ ሰው አማኝ ይመስለዋል። አንድ ነገር መካከል ላይ ትንሽ ድምፅ ቢሰማ አስቸጋሪ ነው፣ ራያምጣው ነው የሚባለው ማመን በዕለት ዓርብ እንደነ ዮሐንስ ቆሞ መገኘት ነው። ማመን ገና ጨለማ ሳለ ወደ መቃብሩ ደፍሮ ለመሄድ እንደ ማርያም መግደላዊት ቆራጥ መሆን ነው። እንዶ አማኝ ነኝ ብሎ አራት ማዕዘን ያለው ነጠላ መልመስ አስቸጋሪ ነው። በማርቆስ ወንጌል ላይ ስለ ቅዱስ ማርቆስ ሲናገር አንድ ቀይ ጎልማሳ ሊይዙት ሲከተሉት ይላል። የሊቀ ካህናቱ አገልጋዮች ልብሱን ጋር የጣወሰደበት ይላል። ልብሱን ጥሎ ሸሸ። አስቸጋሪ ነው። ከላይ ልብስ የሆነ የእምነት መገለጫው ልብስ የሆነ ከውስጥ ባዶ ሲሆን አስቸጋሪ ነው። ከውስጥ ያለ እምነት ግን ለልብስ ይተርፋል። ቅዱስ ነው። ስለዚህ የቅዱስ ጳውሎስ ጨርቁ ድውያን ይፈውስ ነበር፣ ከውስጥ የመነጨ ስለሆነ ማለት ነው። ስለዚህ ሶስት ዓመት ተምሮ ካልተለወጠ እናንተ በየሳምንቱ ሰርክ ጉባኤ የሆነ ጊዜ ሰላሳ ደቂቃ አርባ ደቂቃ እየተማርኩ ምን ነው ትምህርት አይገባኝ ማለት ትቢት ነው። ማለት እንደዚያ አለ ሆነ ይችላል። ሶስት አመት ከጌታ ጋር ውሎ አድሮ እሱም ካልሆነ ካላመነ በቀን አስር ደቂቃ ብቻ እሱም አልፎ አልፎ እያቋረጥክ ጸሎት እያደረግህ ምን የኔ ጸሎት አይሰማህም ማለት ትቢት ነው በዚያውም ላይ አረጋዊ መንፈሳዊ እንደሚናገረው ዕለቱን ተወልዶ የሰላሳ ዓመት ሊሆን ይችላል። አንድ ህፃን አይሆንም። አባት ግን ይሄ እንደሆነ አይፈልግም? ይፈልጋል። እሱም ቸገረው እንደተወለደ ወዲያው የሰላሳ ዓመት የአስራ አምስት ዓመት ልጅ ቢሆን ለስራ አለውም ያግዘው አለ አይደል? ምን አለው እሱ ከእንትን ገበሬም ይላል። ገበሬም እንዲሁ ሊዘራ ወጥቶ ዘርቶ ወዳው እንደዘራ በቅሎ ለት እሸት ሆኖ እሸት እየበላ ቢመለስ ይወዳል፣ አይወደው ይጠላል። እንደዚህ ቢሆንልን አይጠላም። ግን እንደዚህ ይሆናል። ብዙ ማረም፣ ብዙ መኮስኮት፣ ብዙ መጠበቅ አለ። ብዙ ጊዜ ማሳለፍ አለ ፍሬ እንዲሆን። የእምነት ነገርም እንደዚህ ነው። የጸሎት መሰማት ነገርም እንደዚህ ነው። ቅዱስ ቶማስ ይሄንን የሚያስረዳ ማለት ነው ወደዚህች ወደ ጌታችን ወደ ኢየሱስ ክርስቶስ መለኮታዊ ጎን ተጠግጦ የጌታን ጎን በእጁ ሲዳስስ ድረስ ባለማመን ነበር። በዳሰሰ ጊዜ ግን አመነ ማለት ነው። በመጨረሻ ጌታችን ኢየሱስ ክርስቶስ ጎኑን ሲዳሰሱት ቅዱስ ቶማስ ሲዳሰሰው በመጀመሪያ አቃጠለው አምላክ ነኝ ሲለው በማይገባ ወደ ስጋው ወደ ወደው ብትቀርቡ በማይገባ እንደዚህ ብታደርጉ ትጎዳላችሁ ሲል ነው። ጸሎትም እንደዚሁ ነው። በማይገባ ቢጸልዩት አስቸጋሪ ነው። በቅዱስ መጽሐፍ ተገልጿል። ጸሎቱ ለመስተቀይም ከመዘር ዘወርቅ ከማይከላ ሰው አቂና ሃይማኖተ አበው ዘሰለስቱ ምዕት። የቂመኛ ሰው ጸሎት በእሾክ መካከል እንደወደቀ ዘር ነው፣ ሊያፈራ አይችልም። እሾኩ ከላይ ስለሚያንቀው ማለት ነው። በሌሎችም በተለያየ መጻሕፍት እንደተነገረ ማለት ነው። ነገር ግን እንዳቃጠለው ብቻ አልቀረም። እግዚ አምላኬ አንተ ጌታዬ ነህ አንተ አምላኬ ነህ ሲል ጌታዬ ሲል ሰውነቱን አምላኬ ሲል አምላክነቱን ፍጹም ሰውነቱን ፍጹም አምላክነቱን ሲያምን ፈወሰው። አዎ ክርስቶስ በሚገባ ሆነው እርሱን ፈልገው ወደ እርሱ ለሚመጡት እውነተኛ መድኃኒት ነው። የድካማቸውን መጠን አያይም። ቅዱስ ጴጥሮስ፣ ይሁዳ ክደዋል ነገር ግን ቅዱስ ጴጥሮስ ተጸጸተ፣ ተመለሰ። የኋላውን አላየም መምጣቱን። ዮሐንስ አፈወርቅ ስለ ንስሐ ሲያስተምር የንስሐን ትርጉም ሲያስረዳ ንስሐሰ ይገቢ አበዘ ቀድሞ ይል ንስሐ ማለት ምን ማለት ነው ይልና፣ ንስሐ ማለት ወደ ቀደመው አለመመለስ ማለት ነው። ወደ የት አለመመለስ? የት ሄዳችሁ ወደ ቀደመው። ምንድነው? የእኛ የቀደመው ብዙ ነው አይደል? እንደ እየሰው የአንዳንዱ ውሸት ነው አይደል? የቀደመው የሚጸጸትበት ውሸታም ሆንኩ ብሎ ይጸጸታል። የአንዳንዱ ስርቆት ሊሆን ይችላል። የአንዳንዱ አንዱ ማመንዘር የአንዳንዱ የተለያየ ነው፣ የሰው የቀደመው እንደ እየሰው ይሁን። ንስሐ ማለት ወደየት አለ መመለስ ነው? ወደ ቀደመው አለመመለስ ነው። ለዚያ ያንን ለማድረግ ምክንያት ከሚሆኑት ነገሮች ራስን ማራቅ ነው ማለት። በሊቃውንት አረዳድ አንድ ሰው ቀዝቃዛ ውሃ እየጠጣ ከሆነ የታመመው ሐኪም ቤት ሄዶ መድኃኒቱ ቢገኝለትም መድኃኒቱን ግን አሁንም ቀዝቃዛውን ውሃ እየጠጣ ቢወስደው ሊድን ይችላል። ስለዚህ ወደ ሐኪም ቤት ከመሄዱ በፊት የበሽታው ምንጭ ያቀዘቀዘ ውሃ መጠጣት ከሆነ መጀመሪያ ያንን ከመጠጣት መቆጠብ አለበት ማለት ነው። ከዚያ ተለይቶ መድኃኒቱን ቢወስዶ ይድናል አይደል? ሁለቱንም ግን መድኃኒቱንም ደባልቆ ቀድሞ ለሕመሙ ምክንያት የሆነውን ነገር እያደረገ አሁንም መድኃኒቱን እወስዳለሁ ቢል የዚህ ሰው ደውዬው ይሰናል መድኃኒት የተለማመደ በሽታ በሰውነቱ ይፈጠራል እንጂ ይለማመድ ይድን አይችልም ማለት ነው። በመንፈሳዊ ህይወትም እንደዚህ ነው። ንስሐ ማለት ወደ ቀደመው አለመመለስ ማለት ነው። ቀድሞ እንዲህ እንዳደርግ ምን ነበር ምክንያት? ጓደኛ፣ ሀብት፣ ድህነት፣ ማጣት፣ ማግኘት ምንድን ነበረ የሚለውን አጥንቶ ወደዚያ ላለመመለስ መወሰን፣ እሱ የንስሐ መሰረታዊ ትርጓሜ ነው ማለት ነው። ለቃሉ ጋር ናችሁ መመና። ስለዚህ ጌታችን ኢየሱስ ክርስቶስ ቅዱስ ቶማስ ሲመጣ ይሄንን በፍቅር ተቀበለው። ቤተሰቦቹ የማያምኑ ስለነበሩ እሱም በወንድሞቹ መካከል እርሱ አልተነሳም፣ እንደት ሰው ከሞተ በኋላ ይነሳል? ለዚውም እንደዚያ ተገርፎ የተቀበረ ክርስቶስ እንዴት ይነሳል ብሎ ሲያስተምር ነበር፣ ከደቂቃዎች በፊት ማለት ነው። አዎ ክርስቶስ ብዙ ተገርፏል፣ ብዙ ተንገላቷል። ነገር ግን ነፍሱ ከስጋው ስትለይ እንዴ ሰው አይደለም? ሰው ነፍሱ ከስጋው ስትለይ አራቱ ባህሪያት ይለያያሉ። እሳት ወደ እሳትነቱ። ነፋስ ወደ ነፋስነቱ ወደ መቃብር ሲሄድ ውሃና መሬት አሉ። መቃብር ሲጨመር መሬትም ወደ አፈርነቱ ውሃን ፈሶ ወደ ውሃነቱ ይሄዳል። አራቱ ባህርያት ይለያያሉ። በጌታ ግን አራቱ ባህርያት አልተለያዩበትም። በዕለተ ዓርብ አጥንቱ እስከሚቆጠር ተገርፎ ነበር፣ በሰውነቱ ላይ ስጋ እስኪታጣ ድረስ ዮሴፍ ኒቆዲሞ ሲገንዙት በድር በፍታ ገነዙት ይላል። ስጋው እየተቆራረጠ ስለወደቀ ስላለቀ አጥንቱ ስለተቆጠረ የሚያዝ አካል እስከሌለው ድረስ ተገርፏል ጌታ። ራሱን አይዙት እጅግ ደጋግሞ መላልሰው የሾህ አክሊል ደፍተውበት አቁስለውታል። የሚያዝ የሚጨመጥ አካል እስከ አይኖረው ድረስ እስከሌለው ድረስ ተገርፏል ጌታ። ይህ እውነት ነው። በትንሳኤ ግን በትንሳኤ ግን ብርሃነ መለኮሱን ተጎናጽፈው ሙሉ አካል ያለው ሆኖ ቦግ ብሎ የተነሳው አምላካችን ማለት ነው። በትንሳኤው ትንሳኤያችንን ሲያስረዳ ማለት ነው። ቅዱስ ቶማስ ይህንን ነበር የካደው። እንዴት ይህንን ትክድ? አላላለው ያላመንካትሁ፣ እንድታምን ደግሞ ና የተወጋጎን የንይ የአርብ ዕለቱ ዛሬ ያለሁትን ነኝ። አርብ ዕለት የሞተው ሌላ፣ ዛሬ ደግሞ ያለሁትን ሌላ አይደለሁም፣ ና ብሎ ካለማመን ወደ ማመን አመጣው ማለት ነው። ሁላችንም ምእመናን በቤተ ክርስቲያን የሚፈጸሙ ምስጢራትን በአለማመን የኖር ምን ሆን አይገባም። አለማድረግ አለማመን ስለሆነ ማለት ነው። መገለጫው አንዱ ይሄ ነው። በቤተ ክርስቲያን የሚሰጡ ኦርቶዶክሳዊ ኦርቶዶክሳዊ አናበው ያስተማሩትን ትምህርት ያላመንን አንዱ እንቅረብ እንዳስ እኒ ኦርቶዶክሳዊ ትምህርት ይዳሰሳል። ኦርቶዶክሳዊ ትምህርት ይታያል፣ ይረዳል፣ ይመሰጠራል ከቀረቡ ማለት ነው። ከአዳራሹ ውጭ ከሆኑ ግን አይዳሰስም አይታይም፣ አይጨበጥም። እንደ ቶማስ እንግባ። ካመኑት መካከል እንቁም። ባናምንም ባንቆርብም ከሚቆርቡት መካከል እንቁም። ለመቁረብ ያበቃናል። ከዚያ መካከል ሰላም ለእናንተ ይሁን የሚለው የካህናት አለቃ ኢየሱስ ክርስቶስን እናገኛለን። የእርሱን ትምህርት እንረዳለን። የእርሱ ማደሪያዎችም እንሆናለን ማለት ነው። ወስብሐት ለእግዚአብሔር። ይቆየን።